ሰላም ሰላም፣ ቅዱሳን የእግዚአብሔር ጸጋ ባላችሁበት ቦታ ይብዛላችሁ። ዛሬም አንድ ቪዲዮ ይዤላችሁ መጥቻለሁ። ይዤላችሁ የመጣሁት ቪዲዮ ብሎግ ብሉት የቀን ውሎአችን ነው። ይዤላችሁ የመጣሁት ይህ ቪዲዮ ወደ አብረን እስቲ ተነስተን ወደ ስልጠና እንሄዳለን። ስልጠናው ምን በተመለከተ ነው ካላችሁ፣ ስልጠናው በወንጌል ስርጭት ዙራ ነበርና ከአየር ጤና ተነስተን ወደ ጀርመን አደባባይ እንሄዳለን። ንውስቲ ቅዱሳን አብረን እንጓዛለን። ፕሊዝ ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ። ዛሬ አንድ ከተማርናቸው ትምህርቶች መካከል በጣም ልቤን የነካው አንድ ነገር አለና አንዲት እናትና ስለ ሪቫይቫል እያነሳች በጣም እያወራች ነበር። ሪቫይቫል ምንድን ነው ብላ በደንብ እያወራች ነበር እና ሪቫይቫል ያለችው በጣም ውስጤን የነካኝ ነገር ሪቫይቫል የሚቀጥል ሪቫይቫል አለ። ደግሞ ተጀምሮ መሀል ላይ የሚቀር አለ። ወይ ደግሞ ሪቫይቫል ልክ ሊወለድ ሲል የሚጨነግፍ ሪቫይቫል አለ። ተጀምሮ ደግሞ መንገድ ላይ የሚቀር ሪቫይቫል አለ ብላ በጣም ስታስተምርን ስታወራ ነበረ እና አሁን ደግሞ በፊት ለፊታችን ባሉት ዘመናቶች ላይ ለኢትዮጵያ ምድር እግዚአብሔር ሪቫይቫል እንደሚያመጣ በብዙ ሰዎች እግዚአብሔር ተናግሯል። በብዙ አገልጋዮች እግዚአብሔር ተናግሯል። በተለይ በተለይ ሁላችሁም የምታውቁት ቄስ በሊና በጣም በጣም በጣም ስለዚህ ጉዳይ አጥብቆ እየተናገሩ ነበረ። ስለዚህ ሪቫይቫል ማለት ነው እና በምድራችን ላይ ከፊት ለፊታችን የሚመጣው ሪቫይቫል አለ የሚመጣው የመንፈስ ቅዱስ ኃይል አለ የመንፈስ ቅዱስ ክብር አለ። እና ለዚህ ደግሞ ቤተ ክርስቲያን መዘጋጀት አለባት እያለች ብዙ ነገር እያወራች ነበር። እና ቤተ ክርስቲያን ቀድማ መዘጋጀት አለባት። ቤተ ክርስቲያን ቀድማ ደጆቿን ማስፋት አለባት። ቤተ ክርስቲያን ቀድማ ሕዝቡን ምእመኖቻቸውን ማዘጋጀት አለባቸው ብላ በጣም ሰፊ ሀሳብ ነው ያነሳችውና በጣም ኢንትረስትድ የሆነ ሪስ ነው በጣም እያስተማሪችን የነበረውና ስራና ካትሪን ኩልማን እያነሳች ከነሱ ህይወትም ጥቂት በሚባል መንገድ አስተምረናለች። ጌታ ኢየሱስ ክርስቶስ ይባርካት ባለችበት እና እናንተም ደግሞ ሰብስክራይብ አድርጉ። ጌታ ኢየሱስ ክርስቶስ ይባርካችሁ። ደግሞ ኔክስት ላይ ደግሞ በሰፊው ቪዲዮ ይዘን እንመጣለን። ተባረኩ።